ሰበር ዜና የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ የክልሉን ካቢኔ በአዲስ አደራጁ ለምርጫ ከአንድ ዓመት ያነሰ ጊዜ ያላቸው የአማራ ክልል ርዕሰ መስተዳድር ነባሩን ካቢኔያቸውን በትነው በአዲስ አደራጅተዋል የክልሉ ርዕሰ መስተዳድር አቶ አረጋ ከበደ ከጥቅምት 15 2018 ዓ ም ጀምሮ ለተለያዩ የክልሉ ተቋማት አመራሮችን ሹመት መስጠታቸው ዛሬ ይፋ ተደርጓል ሹመት የተሰጣቸው አመራሮችም የአመራር ብቃት፣ የሥራ ልምድ፣ የትምህርት ዝግጅትና ሥነ ምግባራቸውን መሠረት በማድረግ መሆኑ ተመላክቷል። በዚህም መሠረት አንደኛ ዶክተር አማኑኤል ፈረደ በምክትል ርዕሰ መስተዳድር ማዕረግ የአስተዳደር ክላስተር አስተባባሪ፣ ሁለተኛ አቶ ደረጀ ማንደፍሮ ዳመነ የግብርና ቢሮ ኃላፊ፣ ሦስተኛ አቶ ጥላሁን ወርቅነህ ተክሌ የትምህርት ቢሮ ኃላፊ፣ አራተኛ አቶ አታላይ ጥላሁን የገንዘብ ቢሮ ኃላፊ፣ አምስተኛ ዶክተር ዳኝነት ፈንታ መኮንን የውሃና ኢነርጂ ቢሮ ኃላፊ። ስድስተኛ ዶክተር ጋሻው ሙጬ የእንስሳትና አሳ ሀብት ልማት ቢሮ ኃላፊ። ሰባተኛ ዶክተር ሞላ መልካሙ የከተማና መሰረተ ልማት ቢሮ ኃላፊ። ስምንተኛ ዶክተር መንገሻ ፈንታው የገቢዎች ቢሮ ኃላፊ። ዘጠነኛ አቶ አባይ መንግስቴ የመንግስት ኮሚኒኬሽን ቢሮ ኃላፊ። አስረኛ አቶ አሰፋ ሲሳይ ተሾመ የኮንስትራክሽን ባለስልጣን ዋና ዳይሬክተር 11ኛ ዶክተር ማተቤ ታፈረ የአማራ ስቴት ዩኒቨርሲቲ ፕሬዝዳንት። 12ኛ አቶ ሱባሎ መሰለ ጸጋይ የአማራ ስቴት ዩኒቨርሲቲ ምክትል ፕሬዝዳንት። 13ኛ አቶ ኦርዲክ ኢሳ በቢሮ ኃላፊ ደረጃ የእርሰ መስተዳድር ሕዝብ ግንኙነት አማካሪ። 14ኛ አቶ ይትባረክ አወቀ በቢሮ ኃላፊ ደረጃ የእርሰ መስተዳድር ልዩ አማካሪ። 15ኛ ዶክተር ዘላለም ልጃለም በቢሮ ኃላፊ ደረጃ የእርሰ መስተዳድሩ ጸጥታ ጉዳዮች አማካሪ። 16ኛ ዶክተር ፈንታይ ጥበቡ በቢሮ ኃላፊ ደረጃ የእርሰ ምስተዳድሩ የማህበራዊ ዘርፍ አማካሪ፣ 17ኛ ዶክተር ወልደ ትንሣኤ መኮንን ፈለቀ በቢሮ ኃላፊ ደረጃ የአማራ ብሔራዊ ክልላዊ መንግስት ውሃና ኢነርጂ ቢሮ አማካሪ፣ 18ኛ ዶክተር ሰይድ እሸቴ በቢሮ ኃላፊ ደረጃ የመሬት ቢሮ አማካሪ፣ 19ኛ አቶ አብይ አበባው ተስፋሁን በቢሮ ኃላፊ ደረጃ የእርሰ ምስተዳድሩ ስትራቴጂክ ዘርፍ አማካሪ፣ ሀያ ዶክተር ምትኮ አለማየሁ የፕላን ኢንስቲትዩት ዋና ዳይሬክተር። ሀያ አንድ አቶ ወርቁ ያየህ የህብረተሰብ ተሳትፎ ማስተባበሪያ ጽህፈት ቤት ኃላፊ። ሀያ ሁለት አቶ አዲስ በየነ የባህል ኪነ ጥበብና ዝክረት ታሪክ ጽህፈት ቤት ኃላፊ። ሀያ ሶስት አቶ አየለኝ መሳፍንት የግብርና ቢሮ መስኖ ዘርፍ ምክትል ቢሮ ኃላፊ። ሀያ አራት ወይዘሮ መሰሉ ብርሃኑ ካሳው የግብርና ቢሮ የተፈጥሮ ሀብት ዘርፍ ምክትል ቢሮ ኃላፊ። ሀያ አምስት ወይዘሮ እታገኝ አደመገላው የግብርና ቢሮ ምግብ ዋስትና ዘርፍ ምክትል ቢሮ ኃላፊ። 26 አቶ ዘውዱ ማለደ የመንገድ ትራንስፖርትና ሎጂስቲክ ቢሮ ምክትል ቢሮ ኃላፊ። 27 አቶ ጋሻው ተቀባ የባህል ቱሪዝምና ስፖርት ቢሮ የስፖርት ዘርፍ ምክትል ቢሮ ኃላፊ። 28 አቶ ዘላለም አረጋ የሴቶች ህፃናት፣ ወጣቶች ቢሮ ወጣት ዘርፍ ምክትል ቢሮ ኃላፊ። 29 አቶ ነጋ ይስማው እንስሳትና አሳፍት ቢሮ ምክትል ቢሮ ኃላፊ። 30 ዶክተር ለዓለም ጥላሁን የፕላንና ልማት ቢሮ ምክትል ቢሮ ኃላፊ 31 ወይዘሮ ስመኝ ዋሴ የስራና ክህሎት ቢሮ ምክትል ቢሮ ኃላፊ 32 አቶ ጋሻው ውሸቱ በምክትል ቢሮ ኃላፊ ደረጃ የርዕሰ መስተዳድሩ ህዝብ ግንኙነት ረዳት አማካሪ 33 ዶክተር ተስፋውን ተናኜ ፈሩህ የፕላን ኢንስቲትዩት ምክትል ዳይሬክተር 34 አቶ ገብረ ማርያም ይርጋ የባህል ኪነ ጥበብና ዝክረ ታሪክ ጽፈት ቤት ምክትል ኃላፊ 35 ወይዘሮ የሺ ካሴ የባህል ኪነጥበብና ዝክረ ታሪክ ጽህፈት ቤት ምክትል ቢሮ ኃላፊ በመሆን ከጥቅምት 15 ጀምሮ መሾማቸውን የክልሉ የብልጽግና ፓርቲ ጽህፈት ቤት አስታውቋል።